ሰሞኝ ደብሮኛል። ስለዚህ ግን ሶሲ በእኔ ስላሳበበች በአንቺ ምክንያት ነው አንቺ እንደዚህ ባልሹ ነው ዳኒ እንደዚህ እንትን ያለ ምናምን ምናምን ብዙ ነገር እያለች ነው ምናምን ስራዋ ነው ብዬ አስብ ነበር። ግን በእኔ ምክንያት ከሆነ ትናንትና ማየታችኋል የተፈጠረውን ነገር እስከ መደባደብ ድረስ ምናምን እሷም እኔ ላይ እኔም እሷ ላይ ዳኒ ብሩኬ ምናምን በቃ ትርምስምሳችን እስከ መውጣት ድረስ ጥሩ ነገር ተፈጥሮ አልተለያየንም። እና እኔ እንደዚህ ሆኖ እንዲቀጥል ስለማልፈልግ ሶሲም ዳኒም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 እንደዚህ እንዲሆን ስለማልፈልግ እሱን ነገር ለማስተካከል ዳኒን ጠርቻለሁ። ያው እሱ ይመጣል። ከዛ ሶሲም ጠርቻታለሁ። ሲመጡ ሁለቱን አስማምቼ እኔ ከዚህ ህይወት ከእንደዚህ አይነት ነገር መውጣት ነው የምፈልገው። ገባችሁ? ደግሞ ቃል ገብቼላችሁ ነበር ደስ የሚሉ ቪዲዮችን ፈን የሚያደርጉ ቪዲዮችን እንደምለቅላችሁ ቃል ገብቼላችሁ ነበር። ግን በቃ ነገሮች እንደዛ እንዳደርግ አልፈቀዱልኝም እና ሰላም ሰላም፣ እንዴት ዋላችሁ ቤተሰቦቼ፣ ሰላማችሁ ስሙአሚና ሃይሚና የእነ ብሩክ ነገር ሰሞኑን የምናየው ነገር በጣም እኔማ፣ ልብ እየደነደነ ሄደ። ምን አይነት ነገር እንዳለ ተከታታይ ድራማ ብዬ ልከታተለው እንጂ ምንም ሲነገራቸውም ሲመከሩም ምንም በራሳቸው መንገድ እየሄዱ ያሉ ሰዎች ናቸው። የገዛ ወንድሞቻቸውም ይኸው ስልክም አነሱልንም አዳምጠንም አይሰሙንም እያሉ ነው፣ ወጥተው እየተናገሩ ነው። ዛሬንም ያየነው ነገር ደስ አይልም፣ ን ያላስደሰተኝም። እንደ የተወሰነ ጊዜ ዘግቼ ነው ይህንን ስሰራ የነበረው የሰራሁት ራሱ ካየሁት ሁለቴ ሶስቴ ያቸው ግርም ብሎ የማየው ነገር እኔ ሀይሚ ማንነው ይሄ ዳኒ እና ሶሲ የሆነ ተልኮ አላቸው በብሩክና በሀይሚ መካከል ባገኙት ክፍተት ሁለቱም እየተጠቀሙ ያሉ ነው ይመስለኝ ያው ሀይሚ ዛሬ የመጣችው ሰላም ልፈጥር ነው ምክንያቱም በእኔ ምክንያት ተበጠበጠ ህይወት ይሄ ከፍቅረኛ ይሄ አለያየሽኝ ብላ እያሰበች ስለሆነ አንዳንድ ሰዎችም ያው ስለፈረዳችሁብኝ የራሴን ነገር እዚህ ላይ ቆም ማድረግና የእነሱ ህይወት ግን በእኔ ምክንያት እንዳልሆነ ያው ሁለቱን ለማስማማት እሞክራለሁ ብሩክን አልጠራሁትም እነሱ ነው አለች ይህቺ ልጅ ግን ምንድን ነው ወይ ሁሉም ተነጋግረው እየሰሩ ነው ብቻሽን ብያታለሁ ነው ያለች ለምንድን ነው ብሩክን ይዛ መምጣት ያስፈለገ ሃይሚን ለማናደድ የምታደረጋቸው ጥረት ነው ነው የሚመስለኝ ሃይሚ ላይ ተልኮ አላቸው። እንደገና ደግሞ ዳኒ ሲመጣ የሚያሳየው አክት አልወደድኩት። ሃይሚ የኔ ቆንጆ አንቺ አታስቢ፣ ምንም ሀሳብ አይግባሽ። አንቺ ብቻ ደስተኛ እንድትሆኝ ነው የምፈልገው። በእነሱ በሁለቱ መካከል ያለውን ነገር ጊዜው ሲደርስ ገልጠልሻለው። አንቺም አታቂ ብዙ ነገሮች አሉ ያለ ጭራሽ ውስጧ እውነትም ልጅቷን እንቅልፍ ተኝታ ጥራ ማታውቀዋለች። የባሰ ልጅቷን ሊያሳብዱ አተባብረውን የሚመጡት ግን ሰዎች ሁሉም ይጽፉላታል። አሁን እዚህ ላይ ለምንድነው የማታናግሯቸው? ለምንድነው ማትመክሯቸው? ምናምን ትላላችሁ እኮ ስልክ አረሱም ግን ጽሁፍን ያሉ በቃ በኢንስታግራም ሆነ በዋትስአፕ በምንም የሚያገኟቸው ሰዎች ሁሉ ይጽፋሉ። በዚህ መ እርግጠኛ ሆኜ ነው እምነግራችሁ ይጻፍላቸዋል የተጻፈውን ያነባሉ ኢቭን እንደዚህ እነሱ ጋር እቺ ልጅ እንድትጠነቀቅ እዚች ልጅ ጋር እንዳትደርስ ከህይወቷ ከዚች ልጅ ጋር እንደውም ዳግመኛ እንዳትገናኝ ሁሉ ተነግሯታል ሀይምዬ እንግዲህ በራሷ መንገድ እየተንቀሳቀሰች ነው ያለችው እናንተ ብዙ ጊዜ አስተያየት ትሰጣላችሁ አነባለሁኝ። ግን እናንተ አስተያየት የምትሰጡት ብቻ ሳይሆን ሁሉም ሰው የተሰማውን ነገር የተሰማኝን ነገር ሁላችንም ስለምናስብ፣ ስለምንጨነቅ በሙሉ ሰዎች ይጽፉላቸዋል፣ ይነገራቸዋል። ግን ምን አይነት ሁኔታ እያደረጉ እንደሆኑ አልገባኝም። የዛሬውን ባሰ። በእርግጥ ንዴቷ ሲበርድላት ነገሮችን አገናዝባ ተመልሳ ስትመለስ ይሆናል ብሩክን ማግኘት የፈለገችው። ግን አሁን ብዙ ሰው የወቀሳት ምስላለ መጀመሪያ እነሱን ለማስማማት ጥረት ለማድረግ ይመስለኛል። ምክንያቱም እሷ እንግዲህ በቴክስትን በምንም ከፍቅረኛ ጋር አጣላሽኝ እያለች ከጨቀጨቀቻት ልክ ነው፣ ያው እንደ ሰው ስታስበው ኦኬ፣ እንግዲያው እኔ ምክንያቱ እስቲ አንድ ጊዜ ልሞክረው ብላ ይሆናል የመጣችው ችድች። እና ምን እየሰሩ እንደሆነ አልገባኝም የዳኔም ደግሞ ኦቨር አክት አልገባኝም። ሃይሚም ያው ይቅርታ የማድረጉ ነገር የተለያየ ነገሮችም ተጨማምሮባትም ሊሆን ይችላል ብለን ሁላችንም ማሰብን ወይ ደግሞ ማወቅምት በዚህ ውስጥ ማወቅምት ብዙ ጊዜ ሃይሚን እናቃታለን አይደል? አንድ ነገር ለማወቅና ለማረጋገጥ ወይም የሆነ ፕራንክ ለማድረግ ስትፈልግ እሷ ድምጿን አጥፍታ ነው የምታደርገው። ነገሮችን ትሄድበታለች። ማንንም ማሰባው እስተጥግ ድረስ ትሄዳለች። እንደዛ አይነት ባህሪ ነው ያላት። ያው ሁሉም እኮ አጠገቡ ያሉትም ሰዎች እኮ አሉ እኮ አዛ ቅርብኛ እንደውም ሩቅንን ያለ ነው አይደል? በብዛት ከዚህ ሆነው ነው ቲክቶክ ውስጥ ያሉት ወንድሞቿ፣ እህቶቿ በአጠቃላይ በጣም የሚወዷት የሚተጉት፣ መልእክት የሚያስተላልፉት ሁላችንም ሩቅ ቦታንን ያለ ነው። ግን ከቅርብ እነ ፍጹም፣ እነ ሐሰን፣ እነ ማሂ ይሄ ነገር ውስጥ ሳይሞክሩት ቀርተው ነው ብላችሁ ታስባላችሁ? እሷ ግን የራሷ የሆነ ጊዜ ሊኖራት ይችላል አንዳንዴ የምታወጣቸው የምትለቃቸው ጥቅሶች የምትጽፋቸው ዘፈኖች ማንኛውም ነገር የምትለቀውን ነገር ዝም ብዬ ሳይሆን የራሱ ግራ እየገባኝ ነው። መመከር እኛ ሳይመከሩ ቀርተው አይደለም፣ ሁሉም ነገር ይነገራቸዋል። ግን አሁን ምንድነው ዳር ላይ ሆነን ቁጭ ብለን አስተያየቱ ስለሚያነቡት አስተያየት እየሰጠን ኮሜንትም ጥሩ ጥሩ ኮሜንቶችንም እያደረግን መጨረሻውን መጠበቅን ያለብን፣ እግዚአብሔር መጨረሻቸውን እንዲያሳምርላቸው የእግዚአብሔር ፍቃድ በህይወታቸው ላይ እንዲፈጸም ነው ማድረግ ያለብን። ግን እኔ እነዚህ ሁለት ልጆች እየተጠቀሙ ነው ሳያቸው የዳኔ አነጋገር የዚች ልጅ ለብቻሽ ነይ ከተባለ አንድ ሴት እንዴት ለብቻ ይመጣል? ለምን እሱ ጋር ደውላ አብራ መምጣት አስፈለገው? ለምንድን ነው እኔ ዳኒ እና ሶሲ ተመካክረው ነው እንዴ እንደዚህ ናይት ልጅቷን ሊያሳብዷት በልጆቹ መሀል እየገቡ ያሉት እኔ አልገባኝም ይሄ ነገር ብቻሽን ፈልግሻለሁ ስትላት አሁን በቀደምለት ብቻዋን የመጣችው ሀይሚ ግን እሷ ብሩክንም ስለጠራችሁ ብቻሽን ያልሽኝ ብላት ሄደች እንጂ ብቻዋን የመጣችው ማንንም ሰው ይዛ አልመጣችም። ብቻሽን ብላ ለእሷ ብቻ ከደወለች ጠርታኛለች በቃ እኔ ልሂድ ተባብለው አብራቸው ስታያቸው ደስ እንደማይላት እያወቁ እነዚህ ልጆች እየተያዙ እየመጡ ነው። ብሩክም ምን እንደነካው እች ልጅ ምን እንዳስነካችው ወይ ጭንቅላት ውስጥ ምን እንደተቀመጠ አላቅም። አይ ጠርታኛለች ካለችም ኦኬ፣ ጠርታሻለች፣ አብራን ስታየን ጥሩ ስሜት ስለማይሰማት አንቺ ሂጂ በቃ እና እንኳን ብትለው፣ አንቺ ሂጂ እኔ ደግሞ በሌላ ወቅት ለብቻዋ አነጋግራታለሁ። ምክንያቱም ወንድሞቿ ቪዲዮ ሰርተው ነበር፣ ወንድሞቹ የብሩክ ማንም ሰው ጣልቃ ማስገባት የለባችሁ፣ ብሩክና ሀይሚ ለብቻችሁ ሆናችሁ ተነጋግራችሁ ይህንን ነገር ፍቱት፣ ማንም ሰው ወንድም ሆነ ሴት፣ እነዚህ የምናያቸው ወንድና ሴቶች መግባት የለባችሁ፣ ሁለታችሁ የራሳችሁን ጉዳይ ጨርሱ ብለው ቪዲዮ ሰርተው ለቀዋል። እንግዲህ በእርግጥ የነዚህ ናሀኒ መስለኝ ጠዋት ነው ቪዲዮ የሚሰሩት፣ የማንኛው እንደቀደመ እንጃ አላውቅም። ግን ኤኒዌይ ሰርተዋል። የእሱ ሁለቱም ወንድሞች አብ እና መለኛ ሰርተው አይቻለሁ በደንብ አድርጌ። እኛም እንዳንመጣ እኔም እንዳንመጣ እንደውም አብ አገኘሁት ብሏል። ግን ያ መለኛ ድንገት ነው ያገኘሁት ብሏል። አብ መለኛው ምንም ስልክ ለመሄድም ስልክም ሊያነሱልኝ አልቻሉም ብለዋል። የእነሱ መሄድ ሳያስፈልግ ሁለቱ ተነጋግ ለብቻ በቃ ያልፈለገችውን ነገር ለምንድን ነው የሚያደርጉባት? ይች ልጅ ላይ ምንድን ነው የፈለጉት? ምንድን ነው ብጠብጡ? እንዲየከረር የመጣ ለብቻችን፣ ሴት እነሱ ሁለቱ ሆነው እየተመካከሩ ነው የሚመጡት። ይሄኛውም ሲመጣ ኦቨራክቱ የሚያሳየው ኦቨራክት፣ አላቅሙ ያላቅሙ የሚያሳየው ኦቨራክት እራሱ ደስ አላለኝም። በጣም ነው ያናደዷት። በእሷ ቦታ ቢሆን በእኔ ቦታ ሆናችሁ አስቡት። በቃ የማየው ነገር ሁሉ አላስደሰተኝ። በቃ የሚያስደስተኝ ነገር አይደለም። ምክንያቱም አሁን እሷ እንዲ ነው እንዲ እንዲ ነው ነው ብላ እንግዲህ እኛ በሚዲያ ነው እናቃታ የሚል እንዲ ነው እንዲ ነው ብላ ዝርዝር አርጋ አውጥታ አታሳየን እንጂ በውስጧ የሚሰማት ስሜት፣ የተናደደችበት ነገር እሷ የሚሰማትን ቁስልና ስሜት እኛ አናውቅም። ስለዚህ በሷም ላይ አንፍረድ፣ በማናቸውም ላይ አንፍረድ። ኮሜንት ቢሆን ምክር እንስጣቸው፣ ምክራዊ ነገሮችን እንጻፍላቸው። ማናቸውን አንስደባቸው። የዚህን ነገር መጨረሻ ዝም ብለን እንመልከት። ከአሁን በኋላ ያው ከሱ ጋር መምጣት አልፈልግም፣ ውስጤ በጣም ተጎድቷል፣ እኔን ያለሁበት ማቀው የራሴን ህይወትም የራሴን ኑሮ ብላለች እንግዲህ አናቅም። እኛ መጨረሻውን ዝም ብለን እንያቸው። ዛሬም የተደረገው ነገር ደስ እኔ ግን ሶስት ና የምትባለው ልጅና ዳኒ በእነሱ ለመጠቀም የፈለጉ ነው የሚመስለኝ። ይህን ነገር ባጭሩ እግዚአብሔር ያቆምልን ነው የምንለው። ምክር ለሚባለው ብዙ ብዙ ብዙ ብዙ በተለያየ ሀገር ውስጥ ያሉ ሰዎች በአጠቃላይ እነሱን የሚያውቁ ቁጥራቸውን የሚያውቁ ሰዎች ሁሉ ይጽፉላቸዋል ይጻፋል። ነገር ግን መልስ አይመልሱም ያዩታል። ግን ምን አይነት ነገር ውስጥ ሊገቡ እንደፈለጉ ምን እንደሆነ መጨረሻቸው አናውቅም። ያው እኔም ብዙ ደስተኛ አይደለሁም፣ ግን ዝም ብለን መጨረሻቸውን እኔ ነው የምለው፣ እግዚአብሔር ያውቃል። እግዚአብሔር አምላክ፣ እግዚአብሔር ፍቃድ ይሁን፣ እግዚአብሔር ጣልቃ ይግባላቸው ነው የምለው። ሰላም እደሩ፣ ሰላም አምሽሉ ውዶቼ።